አማኝ በጣም ብዙዎች ተውጠዋል። ብዙዎች ተውጠዋል እዛ ነገር ውስጥ። ለምን? ምክንያቱም ይጸልያሉ፣ ጸልያው ሲገቡ ምንም የለም፣ ጠብ ምል የለም። አንድ ነገር ግን ገብቶኛል፣ ይ ቦታው የስፕሪት ቦታ ስለሆነ የተወለድንበት የተገኘንበትን ማወቅ ጥሩ ነው። መጀመሪያው ማወቅ አለብን፣ እኔ ማን ነኝ? ማን ነኝ እኔ ስንል የመንፈስ ልጅ መሆናችን ማወቅ አለብን። መንፈስን የምንቃወው በመንፈስ ነው። መንፈስን የምናሸንፈው በመንፈስ ነው እንጂ እኛ ላመኑ ምድር ተሸክመን ሰው ቤት ገብተን ቁጭም ብለን ፍጥጥ ነገር ግን ሰጥቀን መግባት ሊያጠላቱ ይገባል። ስለዚህ እዛ ቦታ ላይ የክንቦችና ስፒሪት ነው ያለ። የሚገርማችሁ ነገር ይህንም ክፍል ስናገር ብዙ ትንጫጭ የህግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው ኃጢአት በእርግጥ ታውቃለህ። ሁልጊዜ በእግዚአብሔር ፊት ለመጽደቅ በእግዚአብሔር ፊት ለመታየት ማን ማን ነው ይዘን ብንቀርበው? ኢየሱስን ነው። ሌላው ነገር ቆ 21ን ጀምሮ አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱ ለሚያምኑ ሁሉ በኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በእምነት ነው የምናገኘው። ምን ጽድቅ? ስለዚህ የምንሰደድበት የምንነቀፍበት ሁላላበት እንትን መሥሪያ ቤት ስንሄድ በጉቦ ነው፣ እንትን መሥሪያ ቤት ስንሄድ በጉቦ ነው፣ እንትን አንተ ስንሄድ በጉቦ ነው። አሁንማ እኛ ቤት ሆነው ጉቦ አለ፣ እኛ ቤት፣ ቅዱሳን ቤት። ስለዚህ ተመልከቱ። ስለዚህ በኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ከዛት ልዩነት የለምና፣ የለም ሁሉም ኃጢአት ሠርተዋል፣ የእግዚአብሔር ክብር ጎሏቸዋል። ጎሏቸዋል የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩልቺ ቤዛ የምትለው ቃል እሷ ላ ተማማለም፣ ያንጫጫቻል። እንትና ቤዛ ናት፣ እንትና ቤዛ ነው። ቤዛ የለም። ሞቶ የተነሳ ብቻ ነው ቤዛ ነው የሚችለው። ቤዛ ማለት መታረድ ከሆነ መሰዋት ከሆነ በእኛ ምትክ የተሰዋል። በእኛ ምትክ እኛን ለማጽደቅ፣ እኛን ነፃ ለማውጣት እኛን ወደ ከበረ ሰግላ ለማውጣት እኛን ከሰቀለበት ና ከሆነ ቤዛ በኢየሱስ ክርስቶስ በሆነው ቤዛ በኩል እንዲው መጽጌ ጸቀሉላ እንዲያው ምንም አይነት አማርኛው አስተዋጽኦ ያኛው ደግሞ በአል አምልኮ ኮንትሪቢዩት ይለዋል። ምንም ነገር ከአንተ የለም። የለም። የለም። ምን የምታዋጣው ነገር የለም። ስንጠር የምታክል ስንጠር። ስለዚህ ጸቀሻል። ጸቃል። ጸቃል። ጸቀሻል። እርሱም አለ እግዚአብሔር በእምነት የሚገኝና በደሙ የሆነ ማስተሰሪያ አድርጎ አቆመው። ደም ነው። ደሙ ታይቶልናል፣ በመስቀል ላይ የፈሰው ደም በመስቀል ላይ የተሰዋው በመስቀል ላይ ለአባቶች አባቶች ጽዋ ብትፈቅድ መራራ ነው ሞት እንዴ ሞት በጣም ከባድ ነገር የለም። አሁን መናገራችንም እንጂ ስለ እናቴ ማሟት ብናገር ስቀጠኛ ጊዜ ቁጭ ብዬ ሰው እንዴት እንዴት እንደሚጨነቅ ነፍሱን። ስለዚህ እርሱ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ኢየሱስ የኃጢአታችን ማስተሰሪያ ነው፣ ኢየሱስ

ለምሳሌ የምንወጣው ሌላውን እንደ ማግኒት መሰብሰብ ይጀምራል። ምኑ ጽርፉ እምነት ምትለዋቃል በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ሶርዶኮ ሰርክ ፍለጋ ነው። እንቢታጣ የምትሄደው ከዚህ እስራኤል ድረስ ያ ኢየሱስ የሞተበትን ቁራጩን እንትኑ እያልክ የምትሄድበት ሰርክ ፍለጋ ነው። የለም፣ ልቅጡ ነገር የለም። ጽድቅ የሚገኘው ቃሉን በማመን ነው። የተጻፈውን ይህንን ቃል ማመን ይጠበቅብናል። ይህን ቃል ስናምን እንለወጣለን፣ እንጸርቃለን። ኢየሱስ ያድናል። ዋው ሰው ይህን እየሰበከ ይህን የተናገር ቢሰደድ፣ ዋው ምንም ችግር የለም። በምድርም በሰማይም ቻንስ አለ። ስለዚህ አልዋቆመው ይህ በፊቱ የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ይላል ይኸው በፊት የተደረገውን ኃጢአት አዳም የሰራውን ኃጢአት እየተወራረ የመጣውን ኃጢአት በእግዚአብሔር ምን ችሎታ ስለመተው ነው፣ ስለመተው ጽድቁን ሚያሳይ ዘንድ እራሱ ጻድቅ እንዲሆን በኢየሱስ የሚያምን እንዲያጸድቅ አሁን

ቻለንጅ ይገጥመዋል። ለምሳሌ ዮሴፍ የማርያም እጮኛ ቻለንጅ ይገጠመ። ጻድቅ ሰው በባህሪው ሩሩ ነው። በጣም ነው ሰው ይራራል። ጸቁ የተገለጠ በእኛ ህይወቱ ሲመጣ ምንድ ነው አንተ እንዲ ምን ጊዜ ያለው ግርክት ነው? ምንድ ሁሉ የቀለደብህ ምንም ቀልድ አይታየኝም። ሰው ሲያወራ ሰው ስለሆነ ነው። ላስብ እችላለሁ። ሰው ስለሆነ ያወራው እዚ ዙሪያ ምንም ነገር የለም የሆነ ከዛ ከሚቀለዱ ሰው መካከል አንዱ ሰው እንጂ እንትና ቀለደብኝ እንትና ከእንደዚህ ናቸው። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የሚወሱ ናትና። መንግስተ ሰማያት መንግስተ ሰማያት የሚወሱ ናትና፣ ሃሌሉያ ይቀጥላል። ሲነቅፏችሁ አቤት፣ አቤት፣ አቤት፣ አቤት፣ አቤት ኢየሱስ ያድና ሲነቅፏችሁ እና ሲያሳድዷችሁ በእኔ ምክንያት ክፉር ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ብፁዓን ናችሁ ስለ ጽድቅ ምን ደረጋ ሲነቅፏችሁ መነቀፍ ግን እንዳልኳችሁ ቢጎ ቢበባል ሎትሪ ያለ ነቀፌታ፣ አሁን እየተፈተንኩ ነው፣ እየተበጠርኩ ነው። በነቀፌታ የሚነቅበኝ እኮ ሌላው አለ፣ አማኙ ነው አማኙ ነው። ሲያሳድዋችሁ ይላል፣ መሳደድ ደስ ይላል። አሳዳጁ ላሳዳጁ ወየውለት፣ እንጂ እኛ ለምን ባራው ችግር ነው። ወደ ፊት ወደ እግዚአብሔር መንግስት ነው። እኛ ሲነፍሩ ዝም ብለን መስማት ነው። ሲሰደቡን መንስን አንሳደቡ። ሲዘቱብን ለእግዚአብሔር አሳልፈን እንሰጣለን። በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ።

ያቅነውና ይ ቅድም መንግሥተ ሰማያት የእናንተ ናት። ለምትሳደዱ እዚህኛው ቤት ስትሄዱ ሰላም ለናንተ ይሁን ብላችሁ ገቡ፣ አለ ኢየሱስ። ሰላማችሁን ካልተቀበሉስ ሰላማችሁን መለስላችኋል። በእኔ ሰላሜን ካልተቀበላ ሰላሜ ይመለስልኛል። ሆኔ በክል ይመለስልኛል። ስለዚህ በሰማይ ታላቅ ደስታ ይባላል፣ ደስ ይላቸዋል፣ ሐሴትን አድርጎ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና አሳደዋቸዋልና